ቀቅ አድርጉ ስትለቂ ይለቀቅልሻል። እንዴ ስትለቂ ይለቀቃል፣ አለቀ። ስሰጪ ይሰጥሻል። እንደዚህ ከሆንሽ ከባድ ነው። የገባው ራሱ ወዴት እንደሄደ አታቂ። ዳትስ ዋይ እኮ ነው የምሰጠው ሁለት መቶ ምናምን የባንክ ሪሲት አለኝ ስልኪ ላይ። እኔ በመስጠት ነው የማምነው፣ በመስጠት በረከት አለ። ለእኔ ጊፍት ሰጠሽ ማለት ኢንዳይሬክትሊ በጣም ለብዙ ሰው ሰጠሽ ማለት ነው። ሁለት መቶ ዘጠና ምናምን የባንክ ሪሲት ያለኝ የዚህ ሰሞኑ ሳይጨማመር ሁሉን ምነግራችሁ እንደኔ መስጠት የሚያስደስተው ሰው የለም። ያውም እኔ አንድ ሺህ ሰው ሲሰበሰብ ጠብቄ እኮ አደለ የምሰጠው። በውስጥ የሰጠኋቸው የረዳኋቸው ለችግራቸው የደረስኩላቸው ይመስክሩ ይመስክሩ። በአደባባይ ስላልረዳን እኮን የተሰደብ ነው። ምን አርገሽ ታቂያለሽ እየተባለ ሪሴታችንን አውጥተንን ኮስት እናሳየሽ። አሁን ፔፕሲ ስም የለክ ፕሮፋይል የለክ ምን የለክ ወረኛ ትላለክ። አርጌ ነው ማውረው። ሰጥቼ ነው ማውረው። አምቶ አንድ ቲክቶከር ፎርጌት መቶ ሺ ሀምሳ ሺ የሰጠ አምጪ። እዚህ ላይ ከኛ እኩል ቁጭ ከሚሉት አንዱን አምጡ፣ አንዱን አምጡ። ይሄ በቤት ማስረዳት ምናምን ሌላ ጉዳይ ነው። ከኪሷ ገብታ የረዳች አውጡ፣ አውጡ። እውነት ነው እኮን የምነግራቸው። አድርጌ እኮ ነው የማውረው። ሌሽ ማሌሽ ሰጥቼ ነው የማውረው። ምንም ድብብቅ የለው። ስሰጡ አውሩ። ሳሰጡ ግን ከባድ ነው ስለሰጠ ያውቃለሁ ስለ ገባው ጊዜ አወራለሁ። ከየትኛው እርዳታ ልጀምርላችሁ? ከየትኛው ልጀምርላችሁ? በተጠራውበት ቤት ሞጣ ቤት ብጠራ ሀምሳ ሺ ዙፋን ጋር ብጠራ ሀምሳ ሺህ ሄለን ብሬን ተዘረፍኩ ብትል ሀምሳ ሺ መሲ ትላንትና ብጠራይ መቶ ሺ አረ ስንቱን ላውጣላችሁ? ስንቱን ልጥራልሽ? ለተለያዩ እህቶቼ ለእህቶቼ በብዙ እኔም እመሰክራለሁ ለእኔም ሰታኛለች እ አንድ እኔም ልመስክርልች ለእኔም ሰረ ነብያችን ይተውት። ተውት ተውት። የእርሶን ተውት። ሌላ ይዘጋቦታል። ሌላው አይሰጡትም። ዝም ይበሉ እርሶ። ሌላው ኪሱ አይገባ እንዴ? ለእኛ ለእኛ ስጡ። ስንላችሁ ስጡ፣ ቢረሳ የነጂው ይረሳል። ቴንኪው ሊናይ እኛ ስጡ ስንላችሁ፣ አትሳደቡ። ቂጥሽን ገልበሽ ሌላ ቤት አትስጪ። እኛ ውጦ ዝም አይደለም፣ እንተፋለን። እንሰጣለን ይ እንሰጣለን። ግን አሁን አሁን ምን ሆነ? በልቶ ካድ ስትሆኑብን ዝም ማለት ጀምርን። በቃ አንሰጥም። በውስጥ አውሩኝ ስትይ አላወራም። ድሮ አወራ ነበር። በውስጥ አውሩኝ እንዲሆንን ስትሉ እናወራ ነበር። አሁን ግን አንሰጥም። በቃ አቆምንኝ። አሁን አሁን አደከማችሁንና ተውን። በቃ ስንሰደብ ስንረገጥ ምናምን አየናችሁ እጃችሁን አጣጥፋችሁ ቁጭ ስትሉ ስናይ አቆምን? ሌሽ ማሌሻልን ሰተና እንሰደብም እንዴ አቆምን በቃ ስናቆም ደግሞ አቆምን ነው እንዴ ለምን አቆማቸዋለን ለእኛ ገባ ገባ ማለት ለብዙ ሰው ኢንዳይሬክትሊ ገባ ገባ ላችሁ ማለት ነው አያችሁ አሜን ሳም ሳብዬ አረጋችሁ ሳምርዬ ቴንክ ዩ። እስቲ ልስተካከል። ሳም ሳም አርጉኛ። ኧረ ገባ ገባ በሉ እንጂ ሀፒ ማዘርስ ዴይ። እንዲህ በቀላሉ ነው። እንዲህ ኪሳችሁ እየገባችሁ ነው። እን በእርግጥ ሽቶም ምንም ምንም ተልኮልናል። ሀፒ ማዘርስዴ ስዴ ተብለናል። ሀፒ ማዘርስዴ በብዙ ያሉን ሰዎች አሉ። የሀገሬ ልጅ አውሪኝ በውስጥ እሺ። ፌሩዬ ሀይበይኝ በውስጥ ሀይበይኝ አወራሽ አለው እናቴ፣ ሀይ በይኝማ ጉችዬ ይላሉ። ይመጡና እንደዚህ እንደዚህ ና እኔ ከዛ ጉቺ ስትረገጥ ምድሬ የበላሽ የጠጣሹላ እጅ በደረት አድርገሽ ቁጭ ከላስ ያለችውን የመሲ ነው የምናመጣ። ከላስ ያለችውን ፌሩዬ እኮ ቴንክ ዩ ማይ ላፊ ሀገሬ ልጅ ፍቅሬ እህቴ ከላስ ያለችው የመሲ ትዝ ይላችኋል። ከላስ ዝኖ ከጭንቅላቴ ውረጂ ከላስ ያለችው እሱ ነገር ነው አሁን ላይ ነው የሚሰማኝ። ሳምሪዬ አሁን ላይን የሚሰማኝ ያ ስሜት ነው። ከላስ የቲክቶክ ማህበረሰብ ከጭንቅላት ይውረዱ። ይሄ እኮ ነው። ስለዚህ ታፕታፕ እያደረጋችሁ ኪሳችሁ እየገባችሁ ነብያችን ነብያችን ሰላም ሰላም ሰላም፣ እንዴት ናችሁ? ቪዲዮ አይከፍትም እንዴ? ከፍታለሁ፣ ካስፈለገ ከፍታለሁ። ሰው እኮ ጎብኘት እንዲያደርጉት እኮ ብዬ ነው። እሺ እሺ እሺ። ተባረክ ይለኝ ተባረክ ይለኝ ተባረክ፣ ሰላም። እሺ፣ መብቴ ነው። ካላወራውሽ ምን ታመጫለሽ? በገዛ ፔጅ አራኪኪታይ ዛሬ ሻሸመኔ ሄደዋል። እንዲ አንድ ላይ ሻሸመኔ ሄደዋል ትለኛለች። ዛሬ እኮ አይኬድም ሻሸመኔ። ነብያችን ሻሸመኔ ሄዱ እንዴ? ዛሬ እሳቸው አልሄዱም። ሻሸመኔ አይሄዱም። ተው ላረጋቸው እኮ ነው። ኔትወርኩም ቢያለኝ እስኪ ተንቀሳቀሱ ገጨት ገጨት አድርጉ እና ነብያችንን በትልቁ ላደርጋቸው ስል ኔትወርኩ እምቢ አለኝ። ነብያችንን በትልቁ ላደርጋቸው ስል ኔትወርኩ እምቢ ያለ የቲክቶክ ሎጎ አበባ ምናምን እየሰጣችሁ ያ ኔትወርኩ እየያዘኝ እምቢ አለኝ። ነብያችንን በትልቁ ላረጋቸው ሲል ኔትወርኩ እንቢያለኝ ኦፊሻል እንቢያለኝ እስቲ ሰጠት ሰጠት አድርጉ። ስሰጡ ነው እኮ የሚሰራው። ካልሰጣችሁ ኔትወርኩን ቢብላል ታቆ የለ የኔትወርኩን ባህሪ። ሰጠት ሰጠት አድርጉ። ስሰጡ ነው የሚሰራው። ሙኒትዬ ማይላቭ የኔ ወርቅ፣ ሙኒትዬ የምወድሽ የኔ ወርቅ። ሙኒቷ ቴንኪዩ እናቴ ሰጠት ሰጠት እስኪ የነብያችን ጸጋ በረከታቸው ይደርባችሁ። ቆይ ነብያችን በትልቁ አረጎትና፣ ቆይ ጎን ለጎን እንሆናለን። ሊሰግዱ ነው እንዴ? አይ አሁን ጸል እየጨረስኩ ሰገድኩ። ታዲያ ምን ነው? ቆመ ቆሜ አይደለም እየሰገድኩ ነበር፣ እና ተንበርክኬ ነው፣ ተንበርክኬ ነው ያለሁት። ውይ ተንበርክከው ነው እንዴ?